እርግጥ አንቺ ወዲያ ማዶ፣ እኔ ወዲ ማዶ ግን ሰው መቼም ልፋ ያለው ለመኖር ሲጣደፍ፣ ለመሄድ ሲዋከብ፣ ባህር መክፈል ሲችል ይጠብቃል መርከብ። እኔ ሰው ታንኳ ይሠራል፣ ሰው ጀልባ ያንጻል ልቡ እየታለለ በእኔና አንቺ መሃል እንኳንና ባሕር

እንደ ደላይ ነገር እዛው ከጓዳዬ ቀብሬው ህመሜን ለማንም ሳቅ ስሮጥ ሲያደናቅፈኝ ግን ማን ደገፈኝ? እኔን ለፋም ለደስታው ወዳጄ ነው ብዬ ካለኝ ያከፈልኩት እያስከፋኝ ሲውል እንዳላየሁኝ አይዞህኔን ያልኩት አግኝቶ በማጣት መከራ ቢወር ሰው የድንኳኔን ፌሽታ ስንት ይሆንኩለት ሰው አንደበቱን ዘጋ ለእግዜር ሰላምታ ምሕረት የማያውቅ የስቃይ አለንጋ ሺህ ጊዜ ቢገርፈኝ የጀርባዬን ሰንበር ቆሞ የሚቆጥረው እንጂ ያጣሁ የሚያትረፈኝ በሞላልኝ ዘመን ሲስመኝ የነበር አለውልህ ብሎ እየለፈለፈ ዛሬ ሲጎድልብኝ ምራቁን በፊቴ ተፍቶብኝ ያለፈ ለካስ ጊዜ በሚፈርዳት ላለው በምትሰግድ በዚህች ክፉ ዓለም የጎደለብህ ቀን የሚሸሸ እንጂ የሚያሸሸ የለም። የለመድከው ደስታ ንዋይና ጸጋህ በአንድ ጀንበር ቢቀር እንኳን የሚያስጠጋህ የሚጠጋ የለም ከአንድዬ በቀር ከፈጠረ በቀር።